በስማብ ወወልድ ወመንፈስ ቅዱስ ሳአዶ አምላክ የተከበራችሁና የተወደዳችሁ መላ ኦርቶዶክሳውያን በያላችሁበት ለኅዳር ለሚከበረው ለመሻገር ቀን ለነጻ መውጣት ቀን፣ ለድል ቀን፣ ለበዓለ ቅዱስ ሚካኤል እንኳን አደረሳችሁ። ላለው ፈቃድ እግዚአብሔር ሆኖ ይችን ቀን ባርኮ ቀድሶ ከሰጠን ላይቀር አምላካችን እግዚአብሔር ትውልዱን እንዴት እንደፈጠረ እንዴት ከፈጠረ በኋላ እየመራ እንዳኖረና ዛሬም እንዴት እየመራን እየመገበን እየተንከባከበን እንዳለ ሊያሳይ የሚችለውን የኦሪት ዘጸአትን ክፍል መሰረት አድርገን አጭር መልእክት አስተላልፍላችኋለሁ። እግዚአብሔር ከሁላችን ጋር ይው። በህዳር 12 በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምህሮ መሰረት ሁልጊዜም እንደሚደረገው ነገረ እግዚአብሔር፣ ነገረ ቅዱሳን፣ ነገረ መላይክት ይሰበካል። ነገረ እግዚአብሔር ስንል የእግዚአብሔርን የማሻገር የማዳን የመርዳት የመምራት ጉዳይ ነው። ነገረ መላይክት ስንል ደግሞ የቅዱስ ሚካኤልን እስከ ሰራዊቱ ነገረ ቅዱሳን ስንል ነገረ ሙሴ እስከ ሰራዊቱ ማለታችን ነው። ይህ ዕለት የኦሪት ዘጸአት መሰረት ያደረገ ትምህርት የሚሰበክበት ልዩ ዕለት ነው። ኦሪት ዘፍጥረት ስለ ሰው ልጆች መፈጠር እና ተያያዥነት ስላላቸው ነገሮች የሚናገር ነው። ኦሪት ዘጸአት ደግሞ የተፈጠረው የሰው ልጅ በህይወቱ ስለነበረበት ስለገጠመው መውጣት መግባት መውደቅ መነሳት መሞት መነሳት ጭምር የሚናገር ነው። የዛሬው የመልእክታችን ዋና ክፍል የሚሆነው የእስራኤል ዘስጋ ከግማሽ ሚሊዮን በላይ ቁጥር ያለው ህዝብ በነፃ ስለ መውጣቱ፣ ወደ ከናን ስለመሻገሩ፣ ከመሻገሩ በፊት፣ በመሻገሩ ጊዜና ከመሻገሩ በኋላ ስላሉ ሶስት ዋና ዋና ነገሮች እና ደግሞ የኦርቶዶክሳዊ ተዋሕዶ ቤተክርስቲያን የትርጉም መጽሐፍ እንደሚናገረው ስለ አማናዊው ሙሴ ስለ አማናዊው በትረ ሙሴ ስለ አማናዊው ባህር እና ስለተያያዥ ነገሮች ዛሬ ሁለት ዋና ዋና ነገሮች ናቸው። እግዚአብሔር ከሁላችን ጋር ይሁን። ዛሬ አምላካችን እግዚአብሔር ትውልዱ አመፀበት ኃጢአት ሰራበትና ወደ ግብጽ እንዲሰደድ ሆኗል። በኃጢአቱ ምክንያት በበደሉ ምክንያት በክፋቱ ምክንያት ወደ ግብጽ በጅም ላይ የወረዱ ማህበረሰብ ከእግዚአብሔር እጅ ወጣና በፈርዖን እጅ ላይ ወድቆ፣ ፈርዖን ደግሞ በጭካኔ ያለምንም ርኅራሄ ግፍ ይፈጽም ነበረ። ከፈጸማቸው ግፎች መካከል አንዱ አይረስ የሚባለው ግፍ የጸነሱ እናቶች በክብር እንዳይወልዱ ተፈጥሮን ሳይቀር እየተገዳደረ ያስቸግር የነበረ ሰው ነው። ፈርዖን ማለት የሀገሪቱ መሪ ነው። ያ ብቻ ሳይሆን ወንድ ልጅ ሲወለድ እያፈኑ የሚገሉ አፋኞችም ነበሩ። ከባድ ዘመን ነው። ያ እና ወንድ ልጅ ሲወለድ እያፈኑ የሚገሉ ተቀጥረው የሚሰሩ የፀነሱ ያረገዙ እናቶችን እየተከታተሉ የሚያፍኑ ልጆቻቸውን ከእጃቸው ላይ ከማሕፀናቸው እየነጠቁ የሚገሉ ነበሩ። እሱ ነው። ሁለተኛው ግን የጸነሱ እናቶች በክብር መውለድ እንዳይችሉ፣ በተለይ ራሄል የምትባለዋ ቅድስት እናት የጸነሰች መንታ ልጆቿን በክብር እንድትወልድ ባቀረበችው ጥያቄ መሰረት ዛሬ ላይ ያሉ የግብፅ ፒራሚዶች የተገነቡ በእስራኤል ዘሥጋ ደም ጭምር ነው የምንለው በዚህ ምክንያት ነው። ሁለቱ ልጆች የመወለጃ ጊዜያቸው ደርሶ ልውለድ ፈቃዱልኝ ስትላቸው ፈቃድ በመከልከላቸው ምክንያት ሁለቱ ልጆቿ ከጭቃ ጋር ተቀላቅለው ሁለቱ ልጆቿን በሁለቱ እግሮቿ እንድትረግጥ ተገዳ በዚህ መካከል እንግዲህ ያስቡት መውለድ፣ ከዚያ ደግሞ የወለደቻቸው ልጆች በእግር መርገጥ፣ የወለደቻቸው ልጆች ዓይኖቿ እያዩ ሲሞቱ፣ ሲጨፈለቁ፣ ሲደፈጠጡ ማየት፣ በልጆቿ ደም በሷ ከሷ በፈሰሰው ደም ጭቃ እየተቦካ ጡብ እየተገነባ በእንደዚህ አይነት ውስጥ መኖርን ያክል ዘግናኝ ህይወት የለም። እንግዲህ በእንደዚህ አይነት የከፋ ሁኔታ የነበረውን ማህበረሰብ እግዚአብሔር ነፃ ሊያወጣ ሲፈልግ ሙሴ የሚባል ልጅ ካፋኞች እጅ እንዲያመልጥ አድርጎ በፈቃዱ በባህር ውስጥ ተጥሎም እንዲያድግ በቅርብ ርቀት እግዚአብሔር በክንዱ ላይ አስተኝቶት ወላጆቹ እናቱና እህቱ ማለት ነው፣ በቅርብ ርቀት እየተንከባከቡት እና በሆነ ታምራዊ በአሰራር ሳይሆን በታምር ያደገ ሰው ሙሴ፣ ሙሴ ያደገ በሙሴ አማካኝነት ያን ህዝብ፣ ከግማሽ ሚሊዮን በላይ ቁጥር ያለው ህዝብ ወደ ከናን ወደ ሀገሩ እንዲመለስ እግዚአብሔር ፈልጓል። ያን ፍላጎቱን ያሳካበት ታሪክ የሚተረክበት ዕለት ነው፣ ህዳር 12 የሚባለው። በዚህ አግባብ ጌታችን የሁላችንም አባት የሁላችንም መጋቢ እግዚአብሔር ይህን ህዝብ ሊያወጣ ሲፈልግ ሙሴን ሄድ እናውጣ ብሎ አዘዘው። ሙሴ ያደረጋቸው የማውጣት ቅድመ ሁኔታዎች ነበሩ። አሁን ሁሉም ሰው መውጣት ከሆነ የሚፈልገው መግባት ሳይሆን መውጣት ከሆነ የሚፈልገው ባርነት ሳይሆን ነፃነት ከሆነ የሚፈልገው መውደቅ ሳይሆን መነሳትን ከሆነ የሚፈልገው መታሰር መያዝን ሳይሆን መፈታትን ከሆነ የሚፈልገው መሸነፍን ሳይሆን ማሸነፍን ከሆነ የሚፈልገው መቅረትን ሳይሆን ማለፍን ከሆነ የሚፈልገው መድኃኒት የሆኑ ሦስት መፍ አንድ አራት የሚሆኑ መፍትሄዎች አሉ። ሙሴ ያደረጋቸው ህዝቡን አስከትሎ ሌሊት ከግብፅ ወጥቷል። ከፊት ባህር አለ፣ ከኋላ ጦር አለ። ከፊት ያለውን ባህር ከኋላ ያለውን ጦር ድል ያደረገባቸው ናቸው። እነዚህ አንደኛ የሙሴ ማመን ነው፣ ሁለተኛ የሙሴ መቆም ነው፣ ሦስተኛ የሙሴ እጅ መዘርጋት ነው፣ አራተኛ የሙሴ መናገር ነው። ጌታ ሆይ ምን ላድርግ፣ በምን አይነት መንገድ ይህን ህዝብ ላሻግረው ብሎ መናገር፣ ቀጥሎ ደግሞ እግዚአብሔር ሲናገር እሱ የተናገረውን መሰረት አድርጎ እግዚአብሔር ሲናገር እግዚአብሔር የተናገረውን ግብረ መርስ መሰረት አድርጎ ሙሴ መስራት መቻል ነው። ምን ማለት ነው? በያዝከው መቋሚያ ባህሩን ምታ፣ ባህሩ ይከፈላል፣ ትሻገራለ ማለት ነው። ይህንን መሰረት አድርጎ ሙሴ እንደወረደ እግዚአብሔር የነገረውን አማራጭ ሩቅ ያልሆነ አማራጭ። ተከበራቸው ኦርቶዶክሳውያን አማራጮች ከሩቅ አደሉ፣ እጃችን ላይ ናቸው። መፍትሄዎች እጃችን ላይ ነው ያሉት። ከእጃችን ላይ ሆነው አልገለጽልም ብለው አላያቸው ብለን እንደ እጃችን መዳፍ ከእጃችን መዳፍ ላይ አብረው ያሉ መፍትሄዎች እጃችን ላይ እያሉ አልገለጽልም በማለታቸው ምክንያት ብዙ ጊዜ ያለ መፍትሄ በእንባ በለቅሶ በችግር በስቁቃ ውስጥ እንኖራለን። አንዳንድ ጊዜ ከአጠገብ ያሉ ነገሮችን ለመፍትሄ ሆነው ከሆነስ ብሎ ማየት ጥሩ ነው። ከአጠገባችን ያለው ሰው ከአጠገባችን ያለው አንድ ስነ ፍጥረት አንድ ጉዳይ የመፍትያችን አካል እንደሚሆን መጠበቅ ያስፈልጋል። እግዚአብሔር ባህሩን ለመክፈል የሰጠው ሌላ ነገር ሳይሆን እጅ ላይ ያለውን በትር ተጠቀመበታል። ከእጅ ላይ ያለ አብሮ አደግ መቋሚያውን ባህር እንዲመታበት አዘዘ። በትንሿ የሙሴ መቋሚያ ላይ ታላቁ የእግዚአብሔር ኃይል አደረበት። በታላቁ የእግዚአብሔር ኃይል ምክንያት ታላቁ ባህር ኤርትራ ተከፈለ፣ ህዝበ እስራኤልም ነፃ ወጣ። በህይወት ያሉት ብቻ ሳይሆን የእስራኤል አስከሬኖች የሞቱ የአባቶቻቸው፣ የእናቶቻቸው አስከሬኖች ሳይቀር በክብር በሰላም ባህር ኤርትራን ከፍለው ተሻግረዋል። በዚህ መሻገር ታሪክ ውስጥ የሙሴ የማይረሱ ቅድመ ሁኔታዎች ወሳኝ አማራጮች ሊወሰዱ ይገባል። ዛሬም ቢሆን ማመን ያስፈልጋል ለመሻገር። መሻገር የማይፈልግ የለም። ግብፅ ውስጥ መኖር የሚፈልግ የለም። በፊት ባህር፣ በኋላ ጦር ሆኖ በቀኝ በግራ እንደ ተራራ የከበቡ ነገሮች ያሉበት ማህበረሰብ አማራጩ ማመን ነው። እግዚአብሔር እንደሚያሻግር ማመን፣ እግዚአብሔር እንደሚያወጣ ማመን፣ ከዚያ በኋላ መቆም፣ ከዚያ እጅ መዘርጋት፣ ወደ እግዚአብሔር መጮህ፣ ከዚ እግዚአብሔር ሲናገር ሰምቶ ለመተግበር መወሰን ይቻለ። ይሄ መፍትሄ የሚባለው በየትኛውም ይሁን በማህበረሰብ መካከል አማራጭ የሚባሉ እነዚህ ነገሮች ናቸው። ከዚያ በኋላ ሙሴ ከልጆቹ ጋር ከህዝቡ ጋር ተሻግሮ የተሻገረ ህዝብ ስራ መስራት ጀመረ። የተሻገረ ሰው መገለጫው መዘመር ነው። ንሴብሆ እያለ መዘመር ነው። በኦርቶዶክሳዊት ተዋሕዶ ቤተክርስቲያን በዕለተ ስቅለት አመሻሽ ላይ የምንዘምረው ማለት ነው ንሴብሆ እግዚአብሔርን ማመስገን የሚቻለው መሻገር ሲቻል። እግዚአብሔርን ከልብ እንደ ልብ ማመስገን የሚቻለው ግብፅ ላይ ሳይሆን ከነአን ላይ ሆኖ የከነአን ሜዳ ጉልበቷ እስኪደክም ድረስ እየዘለሉ በደስታ በደስታ በተመስጦ በቅንጦት አይደለም በደስታ በተመስጦ በምስጋና የከነዓን ሜዳ የሞሉበት ሁኔታ ተጽፏዋል። እና በዓሉ ይሄ ታሪክ የሚታወስበት ሆኖ እንደው ስለ ሙሴ ብቻ ሳይሆን አማናዊው ሙሴ መድኃኒዓለም ነው ትለዋለች ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስትተረጉም ያ አልፈዋል። ያ ያለፈ ያ የቆየ ነው። ያ የብዙ ህዝብ የትላንትናው ትውልድ ታሪክ ነው። የአለፈው ዘመን ታሪክ የብሉይ ኪዳን የዓመተ ፍዳ ያበተ ኩነኔ ዘመን ታሪክ ነው፣ የዘመን ኦሪት ነው። አሁን በአዲስ ኪዳን ግን አማናዊው ሙሴ ክርስቶስ ነው፣ አማናዊው በትረ ሙሴ መስቀል ነው፣ አማናዊው ባሕር ኃጢአት ነው፣ አማናዊው ፈርዖን ዲያብሎስ ነው ብላ ታስተምራለች። በዚህ መሰረት ከባሕር ኃጢአት እንድንሻገር አማናዊው ሙሴ እንዲያሻግረን፣ አማናዊው መስቀል እኛ የምንሻገርበት መሰላል እንዲሆን ምኞታችን ለመግለጽ በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን በየቅዱስ ሚካኤል በተሰየሙ አጥቢያዎች እንገኛለን። ተገኝተን የምንሰጠውም አገልግሎት ይሄው ነው። የምንመኘው ምኞት ይሄው ነው። የህዳር 12 ክብረ በዓል የሚከበረው ይሄንን ታሪክ ማዕከል አድርጎ ነው። የተከበራችሁና የተወደዳችሁ መላ ኦርቶዶክሳውያን በያላችሁበት፣ መሻገር፣ ማለፍ፣ መውጣት ከሆነ የሚፈልግ ማንኛውም ሰው ሙሴ ያደረገውን ያድርግ ቅዱስ ሚካኤልን ይከተል። እግዚአብሔርን ያምልክ። ባህር ኃጢአትም ይሁን የመከራ ባሕሮች በሙሉ ተከፍለው መሻገር አይቀር መሻገራችን ላይቀር ብዙ ባህር ኤርትራዎች ከፊታችን አሉ። እኛ የእግዚአብሔር እስራኤል ዘስጋ ሳይሆን እስራኤል ዘነፍስ ነን። ከዚያኛው ከእስራኤል ዘስጋ የመብለጥ እድል ፈንታ ጽዋ ተርታ የተሰጠ ስለዚህ እንሻገራለን። ግን ከመሻገራችን በፊት ብዙ ባህር ኤርትራዎች የፊታችን አሉ እንደምንሻገራቸው ማመን ያስፈልጋል። በከበቡን ባህሩ በተከተለን ጥላት በቀደመን ባህር በቀኝና በግራ በተቆለሉ ተራሮች ምክንያት ተስፋ መቁረጥ እና ባልተቆፈረ የቀቢፃ ተስፋ መቃብር ውስጥ ጥላስ መቅበር ልክ አይደለም የሚል የዕለቱ መልእክቴ ነው። በዓሉን የበረከት በዓል ያድርግልን። እግዚአብሔር ሁላችንን የሚባርከን